ምን አደረገች ወንድሜ? ምን ያስከፋው? ምን አይነት ወሬ ነው? ይህን ሁሉ ነገር ያደረግኩት ጭንቅላትሽና ተስፋሽን ስላየው እንጂ የአንችን ቀሚስ ለመገለው አይደል። ይኸውልሽ እኔ ጭንቅላትሽን እንጂ አንድም ቀን ገላሽን ተመኝቼ አላውቅም። ይህንን ደግሞ ለእናትሽ ነገር ያጭው። ወንድሜ አንተ ጋር ላይን አደለም ያየው፣ ሴትነት ልጅነቴ አደለም ይሳበ፣ የልብን ንጽሕና ደግነት ብቻን። ያስገደደ ያደረሰብሽን ክፍ አንድ ማድረግ ያለች ሮዛ ናት ይህንን ያለችው። ሮዛ እማዬ፣ በቃሽ። ከዚህ በላይ ስለዚህ ነገር አታውሪ። ሮዛ ማለት ተጠራጣሪና በጣም ክፉ ሴት ነች። እውነቱ ስላጋለጠች ብቻ የሰውን ስም አጥፋቱ ተገቢ ነው። ያቺን ሴት አምኘ ወደ ውጭ ሂጄ በረሃ በልቶኝ ነበር። እድሜ ለዲቪው ከአንቺ ጋር እያወራ ነው። ከአቶ መሰለ ጋር ተመሳጥራ ያሳገተችን እሷ ነች። ወንድሜ ጋር የነበረን ግንኙነት እንዳላውቅቷል። እኔ ልጅ አሁን የት ነሽ? እስካሁን ደህና መሆኔን ብቻ ነው። ሙሽራን እየጠበቅ ነው መሰለኝ እየጠበቋት ዴቭ የዛሬን ያህል ወዳውንድ ሲሆን አይቼው አላውቅም እኮ። እንዴት ውሻ አድርጎ ኗ ከዚህ አባረራት እና ደስ አለሽ? እዛች ትንሽ ፊት ላይ ያየሁትን ተስፋ መቁረጥ ወደ ሞት የሚሄድ ሰው ላይ እንኳን አይቼው አላውቅም። እና ደግሞ ተስፋ ቁረጥ፣ ያቺ መርዝ መቼም ተመልሳ ወደዚህ ቤት አትመጣው። አሁን የምጠይቅሽን ብቻ መልሽልኝ። ደስ አለሽ ወይስ አላለሽም? አልከፋኝም። ሁላችሁም የዚህ ቤት እንግዳ ናችሁ። ምናልባት ግን ተከብራችሁ ከወጣችሁ እንደ ሌሉት ላትዋረዱ ትችላላችሁ። ሮዛ ሉሊትና ዴብን በማጣላት ሉሊትን ጎዳና እንድትወጣ አስደርጋታለች። በዚህ ልብ ልብ የተሰማት ሮዛ በባንቴሮን ላይ አንዳች ተንኮል ማድረግ እንዳለባትም ለራሷ ትነግራለች። አሁኑኑ ከመቼውም ጊዜ በላይ ጥሩ አጋጣሚ ነው ተጠቀሚበታለች። ምክንያቱም ባንቴሮን ብርቱካን ሲመገብ ቆይቶ ካጠገቡ ቢላዋ ተቀምጧል። ይህንን ቢላዋ በማንሳትም ባንቴሮን ላይ ጉዳት በማድረስ ሌላ ጀብድ መጎናፀፍ የፈለገችም ትመስላለች። በእርግጥ ይህንን ለማድረግ ፈራ ተባ ብትልም፣ አሁኑኑ ካላደረግሽው መቼም ልታሳኪው አትችም። ዞሮ ዞሮ እኔ ጉዳት ባደርስበት ሊጠረጥር የሚችለው ዴቭን ነው። ምክንያቱም በዴቭ ላይ ከአንዴም ሁለቴ ግድያ ሙከራ አድርጎበት ስለነበረ፣ ስለዚህ ይህንን አጋጣሚ ተጠቀሚበት በማለት ለራሷም እየነገረች ነው። በዚህ ሁኔታ ቢላዋውን በመያዝ ወደ ባንቴሮን ተጠግተዋለች። ባንቴሮን በሚያሳዝን ሁኔታ አገር ሰላም ብሎም እንቅልፉን ተኝቷል። በጊዜው መራመድ የማይችሉ እግሮችን በክራንች ሆኖም መንቀሳቀስ እየሞከረና በተለይ ደግሞ የህክምና ቀጠሮ ደርሶለት ወደ መልካም ጤንነቱ እስከሚመለስ ድረስ ቸኩሏል። እዛ ግን ባንቴሮን ወደ ጤንነቱ እንዲመለስ አትፈልግምና ህክምናው እንዲደናቀፍ ያላደረገችው ጥረት የለም። ዴብ ግን በህክምናው በኩል ቆርጦ እንደተነሳ ስላወቀች ራሷ መቅደም እንዳለባትም ነግረዋለች። ባንቴሮንን ማንደርሶ ሊታደገው ይችል ይሆን? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይዛያልኩኝ። ትንሿ ሙሽራ ክፍል 28ን እንመለከታለን። በባለፈው ክፍል የሉሊት እናት ስልክ ለዴብ በመደወል ልጅን አማገጥካት፣ በጣም ባለጌ ሰው ነህ፣ ለትዳርህ ታማኝነት የለህም፣ እንዴት እንደዚህ አይነት ስራ ትሰራለህ ልጀን በእምነት ሰጥቼ ከዛ ከሞት ባህር ስትታደግልኝ ደስ ብሎኝ አመስግኜ ሳልጨርስ አንተ ግን እዚህ ለክስክስ ተግባር ተገኘ በማለትም በጣም ወቀሱት። ዴቪስ ስለማያውቀው ነገር እየሰማ ነው ም ስሜቱን መቆጣጠር አቅቶታል። በጣምም ተበሳጅቷል። ሉሊትን አግኝቷት እስከሚናገራ ድረስም ቸኩሏል። እየተጣደፈም ወደ ቤቱ ይመጣል። ስለ ባንቴሮን ሕክምና ለማስተካከል ወደ ውጭ አብራ ተከትለው የሄደችው ሄዋን ስለ ሉሊት ነው እንደዚህ እየተናደድ ያለው፣ ነገሮችን ለማጣራት ሞክራለች። ሉሊት ሮዛ እንደዛ አስፈራርታት፣ ከዚህ በኋላ የኔና ያንቺ እህል ውሃችን ሊቋረጥ ትንሽ ደቂቃዎች ናቸው የቀሩት በማለት ዝታባት፣ ወደ ውጭ ስትወጣ እዚህ በተዘበራረቀ ስሜት ውስጥ እያለች ከዴቭ ጋር ትገናኛለች። ዴቭም አንቺ ምን አይነት ባለጌ ሰው ነች። አንቺ ያለ ግምት ከፍ ያለና የተለየ ነበረ፣ ዛሬ ላይ ግን በጣም አዝኝብሻለሁ። አሁን ቀጥታ የኛም ቤት ለቅሽ ትወጫለሽ በማለት እምዛተባት ሉሊት ስለምንና በምን አይነት ሁኔታ እየተናገራት እንደሆነ የተረዳችው አንዳችም ነገር የለም። እኔ አንድ ቀንም ቢሆን ገላሽን ለብልግና ተመኝቸው አላውቅም። ይልቁንስ የምታስቢበትን ጭንቅላትሽን ግን ሳላደንቅ አላልፍም ነበረ። ሁም ያንቺን ማንነት አሁን ላይ ግን መረዳች እያለው በማለትም ዴቪ ይበሳጭባታል። የሚያሳዝን ሁኔታ እንደዛ የሚሳሳላትና የሉሊትን ትልቅ ደረጃ መድረስ ሲመኝላት የነበረው ዴቭ አሁን ላይ ሙሉ በሙሉ ተቀያይሮ ነገሮቹ በጩኸት ተተክተዋል። እንደውም ይባስሎ ከበር ጋራም ሊያጋጫት ፈልጓል። ታዲያ ሁለተኛ አንቺን ማየት አልፈልግም የተባለችው ሉሊትም ልብሶቿን አስተካክላ ጎዳና ትወጣለች። እናትም ስልክ ደወለች። ዴብ የተባለ ሰው በትዳሩ የሚማግጥ ባለጌ ሰው ነው። አድራ ሰጥቸው ሳለ ባንች ላይ እየተጫወተብሽ እንደሆነ ሰማው በማለትም ለሉሊት ትነግራታለች። ሉሊት ከምን ተነስታ እናቷ በዚህ ሁኔታ ልትናገራት እንደቻለችም ግራ ተጋብታለች። እማዬ እንኳን እንደዚህ ሊያደርግ ይቅር፣ ዴብ ለእኔ የሚሳሳልኝ ምርጥ ወንድሜ ነው፣ ከብዙ ፈተና ታድጎኛል። ምን እንደዚህ ትያለሽ? በማለት እናቷን ተቆጣቻት። እናትም ጭራሽ ልትደብቅለት ትሞክር ያለሽ የእርሱም ብልግና፣ ይህ መሸፋፈንሽ የበለጠ እንዳዝንብሽ አድርጎኛል። ከዚህ በኋላ አይንሽ ላፈር፣ እንደውም አንቺ ማየት አልፈልግም በማለትም እናት እንዳዘኑባትም ይነግሯታል። ይህኔ ሉሊት በጣም ትጨናንቃለች። አሁን ከእናቷ የተደወለው ስልክ፣ የደረሰባት ጩኸት፣ ነገሮቹ ተፈራርቀውባታል። ከአቅሟ በላይም ሆኗል። ሮዛም እንደተለመደው ባንቴሮን እየሰደበችው ነው። በተለይ ደግሞ ዴቭ ፊቱን አዙርባት ከቤታቸው ተባራ እንደሄደች ስትነግረውም በጣም አዘነ። ከመቼ ወዲ ነው አንተ ተቆርቋሪ ቆምክላት? እርሷ እንደሆነ በብልግናዋ ነው። ሆኖም ይህንን በማድረጌ እጅግ በጣም ደስተኛ ነኝ በማለትም ለባንቴሮን ነገረችው። ባንቴሮን ግን የሚወዳት ሉሊት ያንን ቤት ተሰናብታ መሄዷ እጅግ በጣም አሳዝኖታል። እንኳን ግን ዴብ በሉሊት ላይ የወሰነው ውሳኔ በጣም ነው ያሳዝናት። የሰዎችን ወሬ ሰምተህ እንዴት በሰው ላይ እርምጃ ትወስዳለህ? በመጀመሪያ ሉሊትን አግኝተህ የተፈጠረውን ነገር መጠየቅ ነበረብህ። በማለትም ራሱን እንዲጠይቅና እንዲጸጸትም አድርጎታል። ምክንያቱም ቸኩሎ የወሰነው ውሳኔ ምናልባትም ሉሊት የሆነ እውነት ይኖራታል የሚል ሀሳብም እንደገና እንዲያጭርበት አድርጓል። ታዲያ አሁን በምን ምክንያት ላገኛ ትችላለሁ እያለም እየተጨናነቀ ነው ሊት በበኩላ ከዴብ የማትጠብቀው አነጋገር ወይም በዛ መልኩ አመነጫጭቆ የላከበት ምክንያት ምን ሊሆን ይችላል? በማለት ቆመ ብላም ጠየቀች። ለእናቷም ስልክ ደወለች። እማዬ፣ አሁን ተረጋግተሽ ነገሮችን እንድታስረጅኝ እፈልጋለሁ። ማን ብሎሽ ነው ዴብን በሀሰት የከሰሱ? በማለትም ጠየቀቻት። እናትም ሮዛ እንደደወለችላትና ባለቤቷን እያማገጠችባት እንደሆነም ይህ አዝና እንደተናገረችም ገለጸችላት። ይህኔ ሉሊት የሮዛን ውሸት አምነሽ ነው ዴቪን እንደዛ የተናገርሹ? አሁንማ ነገሮች ሁሉ ተበለሻሽተዋል። እኔም ጎዳና ወጥቻለሁኝ። እንግዲህ እስካሁን ደህና ነበርኩኝ። ከዚህ በኋላ ግን ስለ ደህንነቴ እንዳትጠይቅኝ፣ ምክንያቱም የእነ ዴቪን ቤት ቼ ወጥቻለሁኝና ምን እንደሚደርስብኝ አላውቅም አለች። ይህኔ እናትም ይቅርታ ጠየቁ። እባክሽን ልጄ ፊትሽን አትዙሪብኝ፣ ከፈለግሽም ወደዚህ ነው ያሉ። ከእንግዲህ በኋላ እማዬ ምን ያለ ስራው ከሰሽዋል እኔንም ባሏልኩበት በጣም ተሽኛል። ዴም ማለት እኮ ለኔ ከዛ ስቃዬ ገላግለኝ ከብዙ ፈተና የታደገኝ አሁንም ጥሩ ነገር እንድደርስ እኔ ሆኖ እያገዘኝ ያለ ሰው ነው። ዛሬ ላይ እርሱ ከጎኔ ባይሆን ኖሮ ለዚህ ባል በቃው ነበር። እያለችም ለእናቷ ምን ያህል ሁለት አንድ ዋልላትና ሲቆረቆርላት እንደነበረም ነገረቻት። እናት ይህንን ነገር ሲሰሙ እጅግ በጣም አዘኑ። ልጄ በጣም ይቅርታ አድርግልኝ፣ ለማንኛውም እባክሽን ራስሽን ጠብቂ እያሉ ለመምከር ሞከሩ። ከእንግዲህ በኋላ ምናልባትም በአካል ላታገኘኝ ትችያለሽ፣ ና ለማንኛውም ደህና ሁኚ በማለት እናቷንም የመሰናበቻ ቃላት እየተናገረች ነው። እናት ክፉኛ ሆዴ ባሳቸውም ይመስላሉ ብ በበኩሉ ሉሊትን ሲያት እንደ ስጋ ዘመድ ውስጡን እንደምትበላው ና እንደምታንሰፈስፈው እንደሚቆረቆርላትም አሁን ላይ ለሕዋን እየነገራት ነው። ዛሬ ላይ ተሳስቼ፣ ግን ቸኩዬ መወሰኔ በጣም አበሳጭቶኛል እያለም እየነገራት ነው። ዋንም አንተ ክፉ ሁነህ ሳይሆን ምናልባትም ሁኔታዎች ለውጠውህ ነው። ሮዛ የተናገረችው ነገር ስሜታዊ እንድትሆን አድርጎሃል። ሰዎች ስለ አንተ ምስኪንነት ነው የሚያውቁት። ስለዚህ አንዳንዴም ያጋጥማል። ለማንኛውም ሉሊትን እንፈልጋታለን እያለችም አጽናናችሁ። እግጥ የሉሊት መጥፋት ሀናንም አስጨንቋታል። ምክንያቱም ከጎኗ ሆና የምታበረታታል ለልጅነት አእምሮ፣ ሕዋንን የምትመክራት ምክር ለሕዋን ትልቅ ጉልበት ነበረች። ታዲያ ዛሬ ላይ በፍለጋ ወቅቱም አብራው ከጎኑ ነች። ለምን እኔ በሄድኩበት አብረሽ መንከራተት ይጠበቅብሻል? እርፋቴ ማለት እርሷም በሄድክበት ሁሉ ከጎን ብሆን ደስተኛ ነኝ። ለማንኛውም አንተ አትሽሸኝ እያለችም እየተማጸነችው ነው። ሉሊት መጥፋት ባንቴሮን በጣም ከልቡን የያዘ ነው። ሆኖም ሙሽራዋን እየጠበቃት ባልሆነ በማለት ነገር ታካልበው ገብታለች። ባንቴሮንም በደንብን የምጠብቃት በማለትም ይመልስላታል። እርሷም መቼም ተስፋ ቁረጥ፣ ወደዚህ ቤት አትመለስም። ባንቴሮን ጥያቄ በሎሊት መሄድ ደስተኛ ነሽ አይደለሽም? እያለም ጠየቃት። እርሷም ከምንም በላይ ዴብ ዛሬ ወንድነት ወጥቶታል፣ ይህንን ስላደረገ እጅግ በጣም ደስ ብሎኛል በማለትም ገለጸችለት። ሞ የምነግርህ ነገር ቢኖር አንተም ክብርን የማትጠብቅ ከሆነ ከሉሊት ባነሰ መልኩ ተዋርድህ፣ ይህንም ቤት ለቀ ትወጣለህ። ማንኛውም ተስፋ ቁረጥ፣ ያቺ ጀዝባ ወደ ቤት አትመለስም በማለት እየተሳደበች ነበረ። ይህኔ ባንቴሮን በጣም ይናደዳል። ኪኗ ሉሊትም ጎዳና ላይ ወጥታ እየተንከራተተች ነው። የት መድረስ የት መሄድ እንዳለብኝ አላውቅም። ለእናቴም ሆነ ለአባቴ ተስፋቸው ነበርኩኝ፣ ለዴብም እንዲሁ ነገር ግን በስከ መጨረሻም ከንፈር የሚመጠጥልኝ ደካማ ፍጥረት ሆኜ ተገኘውኝ። አንድ ነገር ይሳካልኛል ስል ከየትም መጣ ተብሎ የሚያስተነካክለኝ ብዙ ነገሮች አሉ። ለምን ይሆን እያለችም በጣም አዘነች። ሮዛም በባንቴሮን ላይ እንደተለመደው እየተዘባበተች ነው። ለጊዜው እግሮች ሽባ ሆነዋል። ቀጣይ ደግሞ ጭንቅላት ሽባ ይሆናል። ከዛ በኋላ ቀስ በቀስ ከዚህ ምድረገጽ ትጠፋለ በማለትም ዛተችበት። አሁን ላይ ምንም ነገር እንደማያስፈራውም ገለጸላት። ለማንኛውም ከሊና ነፃ የምሆንበት ጊዜም እየተቃረበ ነው። የኔና ያንቺን ታሪክ አንድ ባንድ ለዴቭ አስረዳዋለሁ ያለም ነገራት። ይህኔ እስከ መጨረሻው ሽባ መሆን አምሮ ከሆነ ልታደርገው ትችላለህ እያለችም ዛተችበት። እዚህ ሁኔታ ባንቴሮን ወደፊትም ሊተዋት እንደማይችል ቆርጦ የተነሳም ይመስላል። ዴብና ሕዋንም ሎሊትን ሲፈልጉ ቆይተው ሊያገኟት አልቻሉምና ለፖሊስ እናመልክት በማለት ሕዋን የሆነ ሀሳብ እያመጣች ነው። ይህ መሆን የለበትም ማለትም ለፖሊስ የምናመለክት ከሆነ ያ በባለፈው አስገድዶ ሊያገባት የነበረው መሰለ ቀላሉ ያገኛታል። እንዴትም እንደውም ባናውቅም መረጃዎች ቶሎ አነፍንፎ ይደርሱታል። ይህ ሆነ ማለት ደግሞ ሉሊት ለጥቃት ተዳረገች ማለት ነው። ስለዚህ እንደምንም ብለን እንፈልጋት እያለ አሁንም በየመንገዱ እየተንከራተቱ መቆየት እንዳለባቸውም ሀና እያማከራት ነው። ከመጨረሻም ባንቴሮን ብርቱካን ሲበላ ቆይቶ እዛው ሶፋ ላይ ተኝቷል። ነገር ግን ይህ አጋጣሚ ለሮዛ ምቹ ሆነውም ታይቷታል። ባንቴሮን ከኔ ይልቅ ሊጠረጥር የሚችለው ዴብን ነው ምክንያቱም ከአንዴም ሁለቴ የግድያ ሙከራ አድርገበታልና ና ሮዛ ከመቼውም ጊዜ በላይ ይህንን እድል ተጠቀሚበት፣ በማለት ለራሷም ነገረችው። ውንም ይዛ ወደ አጠገቡም ቀረበች። በአንቴሮን ማን ደርሶ ሊታደገው ይችል ይሆን? ለማንኛውም በሚያሳዝን ሁኔታ ሮዛ ያች ምስጊኗን ሉሊትን ጎዳና እንድትወጣ ካደረገቻት በኋላ አንቴሮን ላይም አሁንም ሌላ አደገኛ ወጥመድን አጥምዳለ የሮዛ ተንኮል ያልተገለጠለት ዴቭ ግን አሁንም ግራ ቀኝ መመልከት ተስኖታል። ለማንኛውም አበባዬ ወይም ሉሊት ወደ ቤት ትመለስ ሲሆን ወይስ እዛው ጎዳና እየተንከራተተች ልትቆይ ትችላለች? በሚቀጥለው ክፍል እስከምንገናኝ ድረስ ለዛሬ ትንሿ ሙሽራ ክፍል 28 ይህንን ይመስል ነበረ።